ያገዛዙ ጦር በሌላ በኩል በኢትዮጵያና ሱዳን አዋሳኝ ቀጥና ባሉ ቋራና መተም አካባቢዎች ከፋኖ ያሎች ለማስለቅ እንቅስቃሴ ያደርገ እንደሚገኝ ደግሞ የፋኖ የመረጃ ምንጮች አረጋግጠዋል። በዝርዝር እናየዋለን። አቶ ታየድ እንዳ ከቀረብባቸው ሶስት ክሶች በሁለቱ ነጻ መባላቸው ተሰማ። የቀድሞ የሰላም ሚኒስትር ዴታ አቶ ታየድ እንዳ ዛሬ በኋላው ችሎት በሁለት ክሶች ነጻ መባላቸውን ጠበቃቸው አብራ ንጉስ ናቸው። በዝርዝር እናየዋለን። የኢትዮጵያ የብልጽግና መንግስት በምርጫ ቅድመ ሁኔታ ላይ አፋጣኝና ተጨባጭ እርምጃዎች እንዲወስድ ዘጠኝ ተቃዋሚ ፖለቲካ ፓርቲዎች ጠየቁ። መንግስት ከሁሉም ተቃዋሚ ፓርቲዎች ጋር በእውነተኛ የዴሞክራሲ ሽግግር የጋራ ፍኖት ካርታ ላይ ለመስማማት የሚያስችለው አፋጣኝና ሁሉን አቀፍ ፖለቲካዊ ውይይት መጀመር አለበት ብለን ፓርቲዎቹም፣ በዝርዝር እናያለን። በቀይ ባህር ዙሪያ የሚደረጉ ወታደራዊ ፖለቲካዊ እንቅስቃሴዎች ተጠናክረው ቀጥለዋል። በሳውዲ አረቢያ መሪነት በቀይ ባህር ላይ የጋራ ወታደራዊ ልምድ ለማድረግ ግብጽ፣ ሱዳንና ጅቡቲ እንዲሁም የመንና ዮርዳኖስ ተዘጋጅተዋል። በሌላ በኩል የግብጽ እንቅስቃሴ በቀጠናው እየሰፋ የመጣ ሲሆን የውጭ ጉዳይ ሚኒስትሩ ወደ ፖርት ሱዳን በማቅናት ያልሲን መልእክት ለጄኔራል አርቡዳን ማድረሳቸው ሰምቷል። በዝርዝር የምናየው ሌላኛው ጉዳይ ነው። ሁለት መቶ ያህል የሐማስ ተዋጊዎች አሁንም በዋሻ ውስጥ እንደሚገኙና ይህም ጋዛ የተኩስ አቁምን ወደፊት እንዳይራምድ እንቅፋት ሆኗል ተብሏል። እነዚህ የሐማስ ተዋጊዎች በእስራኤል ቁጥጥር ስር በሚገኘው የራፋ ከተማ ደቡባዊ ክፍል በሚገኘው ዋሻ ውስጥ ይገኛሉ ተብሏል። አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። ሰናይ ቆይታ ያውላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በወሎ የብልጽግና ስብሰባ ፋኖ ኃይሎች ተበትኗል የተባለ ሲሆን የአገዛዙ ጦር በኢትዮጵያና ሱዳን አዋሳኝ ቀጠና ባሉ ቋራና መተማ አካባቢዎች ከፋኖ ኃይሎች ለማስለቀቅ እንቅስቃሴ እያደረገ እንደሚገኝ ደግሞ የመረጃ ምንጮች አረጋግጠዋል። በክሉ ጎጃም ቀጠና ቲሊና ቡሬ ከተሞች መካከል በፋኖ ኃይሎች በተከፈተ የደፈጣ ውጊያም የአገዛዙ መከላከያ አባላት መገደላቸውን የፋኖ ኃይሎች አስታውቀዋል። ህዳር 2 ተ ምረት ከቡሬ አቅጣጫ ወደ ትሊ ከተማ በብቶ ሲጓዙ በነበረው አዲስ ተመራቂ የመከላከያ ሰራዊት አባላት ላይ ነው ውጊያ የተከፈተው የተባለው። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጥና ቴዎሮስ ህዝብ በበኩሉ ከአዲስ አበባ ወደ ባህር ዳር በባስ ይንቀሳቀስ በነበረ ከ30 በላይ አውቶቢስ አዲስ ተመራቂዎች የመከላከያ ሰራዊት ላይ በተወሰደ የደፈጣ ጥቃት ሁለት ሙሉ አውቶቢስ ሰራዊት ከጥቅም ውጭ ሆኗል ሲል አስታውቋል። የአገዛዙ ጦር አዲስ ተመራቂ የመከላከያ ሰራዊት አባላትን በአጀብ ለማጓጓዝ የሞከረ ቢሆንም ከፋኖ ኃይሎች ጥቃት አላመለጡም ሲል ነው አፋ በአክሉ ያስታወቀው። በዚሁ ቲሊ ከተማ አቅራቢያ ከትላንቶች ፋኖ ተመሳሳይ ተኩስ ከፍቶባቸው የሻምበል አዛዥን ጨምሮ አምስት የአድማ ብተና አባላት ሲናገርላቸው ይታውሳል። በተመሳይ በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ የግዳድ አካባቢ የፋኖ ኃይሎች በከፍት የደፍጣ ውጊያ ከፍተኛ ሰብዓዊና ቁሳዊ ጉዳት መረሱን የመረጃ ምንጮች አረጋግጠዋል። በዛሬው ዕለትም በምስራቅ ጎጃም ዞን ሸበልበረንታ ወረዳ ገንዳ እያሱ የተባለ አካባቢ በተደረገ ውጊያ በአገዛዝ ጦር ላይም ሆነ በፋኖ አባላት ላይ ጉዳት መረሱን የኢትዮኒውስ የመረጃ ምንጮች አረጋግጠዋል። በተመሳይ በደቡብ ጎንደር ዞን ላይ ጋይንት ወረዳ ዛጎጭ ቀጠና ለተከታታይ ሶስት ቀናት በተደረገ ውጊያ ድል ማስመዝግባቸውን የፋኖ ኃይሎች አስታውቋል። በወረዳው ዛጎች ታጥሮ በር ዶስካና አገረገነት በተባሉ አካባቢዎች ከበባ ለማድረግ የሞከረው የአገዛዙ ጦር ራሱ በፋኖ ኃይሎች ከበባ ውስጥ ገብቶም ከፍተኛ ጉዳት አስተናግሯል ነው የተባለው። በአካባቢው ለሶስት ተከታታይ ቀናት በቀጠለው ከባዱ ውጊያ የፋኖ አባላት ላይም ጉዳት መድረሱን የኢትዮ ኒውስ የፋኖ የመረጃ ምንጮች ተናግረዋል። በሌላ በኩል አገዛዙ የኢትዮጵያና የሱዳን አዋሳኝ የምዕራብ ጎንደር መተማና ቋራ ወረዳዎች አካባቢዎችን ለመቆጣጠር ከፍተኛ ወታደራዊ እንቅስቃሴ እያደረገ እንደሚገኝ የመረጃ ምንጮች አስታውቀዋል። የአገዛዙ ጦር የኢትዮ ሱዳን አዋሳኝ ሳይን ኮሪደር እንከ ፋኖ ኃይሎች አስለቅቆ ለመቆጣጠር ተደጋጋሚ ሙከራ አድርጎ እንዳልተሳካለት የተናገሩት የአካባቢው የመረጃ ምንጮች አገዛዙን የድንበር ቀጠናውን ከፋኖ ለማስለቀቅ ከፍተኛ ወታደራዊ ስምሪት አድርጎ እንቅስቃሴ እያደረገ ይገኛል ብለዋል። በዚህም ከቋራ ወረዳ ቁጥር አንድ እስከ መተማ ደለሉ ቁጥር አንድ ድረስ የተዘረጋው የኢትዮ ሱዳን ኮሪደር ከፋኖ አስለቅቆ አስለቆ በአገዛዙ ጦር ኮማንዶ ና አየር ወለድ ለመያዝ እንቅስቃሴ መጀመሩ ተከትሎ ከፍተኛ ወታደራዊ ውጥረት ሰፍነዋል ሲሉ ነው የፋኖ የመረጃ ምንጮች የተናገሩት በፋኖ በኩል ሆነ በአገዛዙ በኩል የድንበር አካባቢዎችን መቆጣጠር አላማቸው ነው። ሆኖም ፋኖ አሁን ባለውም ቁመና የቋራና መተማ ኮሪደሮችን አስደፍርም ሲሉ የፋኖ የመረጃ ምንጮች አክለው ተናግረዋል። በክልሉ በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያም በወሎ ቀጠናም ቀጥሏል። በደቡብ ወሎ ዞን አምባሰል ወረዳ የብልጽግና አገዛዝ ሊያደርገው የነበረው ስብሰባም በፋኖ ኃይሎች መበተኑ ተሰምቷል። የብልጽግና ባለስልጣናት ከአምባሰል ወረዳ ውጫሌ ከተማ በመነሳት ወደ ቁንጥሮ ተጉዘው ስብሰባ ለማድረግ ቢሞክሩም የፋኖ ኃይሎች ባለስልጣ ባለስልጣናቱን አጅበ የሚንቀሳቀሱ የአገዛዝ ወታደሮች ላይ የሞርታር ጥቃት ተፈጽማቸውን ተከትሎ የተጠራው ስብሰባ ተበትኗል ተብሏል። በሞርታር ጥቃቱ ሰባዊ ጉዳቱ መረሱን የተናገሩት የፋኖ የመረጃ ምንጫዎች ፋኖ በሙሉ ከበባ አድርገው የብልጽግና ባለስልጣናት ለመማረክ ሲንቀሳቀስ ስብሰባው በትነው ወደ ውጭ ላይ ሸሽተዋል ሲሉም ተናግረዋል። በተመሳሳይ የፋኖ ኃይሎች ከትላንት በስቲያ በሰሜን ወሎ ላሊበላ ከተማ አቅራቢያ አቶ አረጋ ከበደና ዳንኤል ክብረት ላይ ተኩስ መክፈታቸውን መዘገባችን ይታወሳል። በተያያዘም የፋኖ ኃይሎች የራያ ዋጃ ከተማ ትላንት ምሽት መቆጣጠራቸውም ተሰምቷል። ኢትዮኒስ የጠየቀቻቸው የፋኖ አባላት ትላንት ምሽት ጀምሮ ለሰዓታት ዋጃ ከተማን ተቆጣጥረው መቆየታቸውና ና ያገዛዙ ሚሊሻዎችም ተይዘው መወሰዳቸውን አረጋግጠዋል። ፋኖ ከተማዋን ተቆጣጥሮ በቆየባት ጊዜያት የሚያገዛዙ መከላከያ ከቆቦ ከተማ ወደ አላማጣ የሚያደርገው እንቅስቃሴ እንዲቆም ተደርጎ ነበር ሲሉም የመረጃ ምንጮች አክለው ለኢትዮኒስ ተናግረዋል። አቶ ታዬ ደንደአ ከቀረበባቸው ሶስት ክሶች በሁለቱ ነጻ መባላቸው ተሰማ። የቀድሞ ሰላም ሚኒስትር አቶ ታዬ ደንደአ ዛሬ በዋለው ችሎት በሁለት ክሶች ነጻ አባላቸውን ጠበቃ አበራ ንጉስ ገልጸዋል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብር ችሎት በዛሬው ውሎም ከጠላት ጋር በመተባበር በሚል ባንቀጽ 251 ሐመር መሰረት መገፋፋትና ግዙፋዊ መሰናዳት አንቀጽ 257፣ እንዲሁም የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚል ሶስት ተደራራቢ ወንጀሎች ተከሰው በክርክር ላይ እንደነበሩ ይታወቃል። እኒህ ፖለቲከኛ በጠቅላይ ሚኒስትር አብይ አህመድ ምክንያትና በግል ቂም ታስረዋል ተብሎ ቢታመንም በፍርድ ሂደት ግን የራሳቸው የሆኑ ወንጀሎች የሚጠቀሱላቸው ሆነው ቀርበው ሲከራከሩ ቆይተዋል። ይሁን እንጂ የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንደአን መዝገብ ሲመረምር የነበረው አንደኛ ጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት ዛሬ ህዳር 3 ቀን 2018 ዓ ም ባስተላለፈው ውሳኔ ተከሳሹ ከተጠረጠሩበት ወንጀል ነጻ ናቸው ብሏቸዋል። ጠበቃ ብራ ንጉስ በሁሉም የመጀመሪያ ክሶች ባቀረቡት የሰው የሰነድና የቪዲዮ ማስረጃ በበቂ ሁኔታ ተከላክለዋል ማለት በአብላጫ ድምጽ በነጻ እንዲሰናበቱ ፍርድ ቤት መስጠቱን የገለጹ ሲሆን፣ በሶስተኛ ደረጃ ለቀረባቸው የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል ግን ባቀረቧቸው ማስረጃዎች በበቂ ሁኔታ ማስተባበል አልቻሉም በማለት የጥፋተኝነት ፍርድ በሙሉ ድምጽ ሰጥቷል ተብሏል። እንዲሁም ጥፋተኛ በተባሉት አንድ ክስ የቅጣት አስተያየት ለመስማት ለህዳር 15 ቀን 2018 ዓ ም ተለዋጭ ቀጠሮ ተሰጥቷቸዋል ሲሉ ጠበቃቸው ተናግረዋል። የኢትዮጵያ ብልጽግናው መንግስት በምርጫ ቅድመ ሁኔታ ላይ አፋጣኝና ተጨባጭ እርምጃዎች እንዲወስድ ዘጠኝ ተቃዋሚ ፖለቲካ ፓርቲዎች ጠየቁ። መንግስት ከሁሉም ተቃዋሚ ፓርቲዎች ጋራ በእውነተኛ የዲሞክራሲ ችግርና የጋራ ፍኖተ ካርታ ላይ ለመስማማት የሚያስችል አፋጣኝና ሁሉን አቀፍ ፖለቲካዊ ውይይት መጀመር አለበት ብሏል። ስለ መጪው ምርጫ ሂደት የጊዜ ሰሌዳ የተመለከተ ውይይት ከመደረጉ አስቀድሞም የኢትዮጵያ መንግስት በሰባት መሰረታዊ ቅድመ ሁኔታዎች ላይ አፋጣኝና ተጨባጭ እርምጃ እንዲወስድ ነው ዘጠኝ የፖለቲካ ፓርቲዎችና አንድ የፓርቲዎች ስብስብ የጠየቀው። መንግስትና ገዥ ፓርቲ ቅድመ ሁኔታዎችን በማሟላት ለሁሉም ወገኖች ነጻና ፍትሐዊ የሆነም የውድድር ምህዳር እንዲፈጥሩ ፓርቲዎቹ ለብልጽግና መንግስት ጥሪ አቅርበዋል። ዘጠኙ ፓርቲዎችና የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ ወይም መድረክ የተሰኘው የፓርቲዎች ስብስብ ጥሪውን ያቀረቡት በኢትዮጵያ ነጻና ፍትሐዊ ምርጫን ለማካሄድ የሚያስችሉ ሁሉንም ሁኔታዎችን መፍጠር በተመለከተ ዛሬ ረቡዕ ህዳር 3 2018 ዓ ም ባወጡት መግለጫ ነው። ፓርቲዎቹ በዚህ መግለጫቸው ለመጪው ጠቅላላ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ እያደረገ ያለውን እንቅስቃሴ በቅርበት እየተከታተልን ነው ብለዋል። ምርጫ ቦርዱ ሂደቱን እያከናወነ ያለው በሕግ ከተሰጠው ተግባርና ኃላፊነት አንጻር መሆኑን እንደሚገነዘቡ ያስታወቁት ፓርቲዎቹ፣ ሆኖም ግን ቦርዱ የጀመረው እንቅስቃሴ ለምርጫ አስቻይ ሁኔታዎች ምራቸው ባልተረጋገጠበትና ና እየተደረገ ያለ በመሆኑም ጥረቱ ሁሉ ትርጉም አልባ መሆኑን በግልጽ መናገር እንፈልጋለን አይደለም። ብሔራዊ ምርጫ ቦርድ ለሰባተኛ ጊዜ የሚካሄደውን አገር አቀፍ ምርጫ ለማከናወን ያቀደው ምርጫ ግንቦት 24 2018 ለማድረግ ነው ያሉት ፓርቲዎቹ። ነገር ግን ቦርዱ የድምፅ መስጫለትንና ሌሎች የምርጫ ሂደቶች የዝርዝር ረቂቅ ጊዜ ሰሌዳ አዘጋጅቶ ከፖለቲካ ፓርቲዎችና ከሌሎች አካላት ጋር ምክር ቢያደርግም እስካሁን በይፋ አላጸደቅም ይላሉ። ዘጠኝ ፓርቲዎች በዛሬው መግለጫቸው 2018 ዓም ጠቅላላ ምርጫ ባለፈው ጊዜ ከተካሄዱት የተለየና አስተማማኝ ሰላም ለመገንባት የሚያስችል እንዲሆን ምቹ ሁኔታ መፍጠር አማራጭ ሳይሆን ቀድሞ ሁኔታ መሆንና አጽንኦት ሰጥተዋል። ፓርቲዎቹ የማይታለፍና መሰረታዊ በሚል በመግለጫ በዝርዝሯቸው ቅድሞ ሁኔታዎች ላይ የኢትዮጵያ መንግስት አፋጣኝና ተጨባጭ እርምጃዎች እንደሚወስድ አጥብቀው ጠይቀዋል። ተቃዋሚ ፓርቲዎችን ለዲሞክራሲያዊ ምርጫ መካሄድ ወሳኝ ናቸው በሚል በቅድመ ሁኔታ እንዲሟሉ ከጠየቋቸው ጉዳዮች ውስጥ በቀዳሚነት ያስቀመጡት ሁሉን አቀፍ የፖለቲካ ድርድር ነው። መንግስት ከሁሉም ተቃዋሚ ፓርቲዎች ጋር በእውነተኛ የዲሞክራሲ ሽግግር የጋራ ፍኖተ ካርታ ላይ ለመስማማት የሚያስችል አፋጣኝና ሁሉን አቀፍ ፖለቲካዊ ውይይት መጀመር አለበት ሲሉ ፓርቲዎቹ በመግለጫቸው ላይ አቋማቸውን ይፋ አድርገዋል። መጪው ምርጫ መካሄዱ በፊት በስደትና ና በትግል የሚገኙትን ጨምሮ ሁሉም የፖለቲካ ፓርቲዎችና ኃይሎች ባለድርሻ አካላት መካከል ሁሉን አቀፍ ውይይት በማድረግ ብሔራዊ መግባባት ለመፍጠርና እርቅ ማውረድ አስፈላጊ ነው ብለዋል። ፓርቲዎቹ ጨምረውን በመግለጫቸው በግፍ ታስረው የሚገኙ ያሏቸውን የፖለቲካ አመራሮችና የፓርቲ አመራሮች አባላትና የፖለቲካ እስረኞችን መንግስት ያለምንም ቅድመ ሁኔታ በአፋጣኝ መልቀቅ አለበትም ብለዋል። በተቃዋሚዎች ላይ ይደርሳል ያሉትን ማዋከብና ማስፈራራት ሙሉ በሙሉ መቆም አለበት ያሉት ፓርቲዎቹ አሁን ላይ በመላገርች የሚገኙና በህገ ወጥ መንገድ ተዘግተዋል ያሏቸውን በመቶዎች የሚቆጠሩ የተቃዋሚ ፖለቲካ ፓርቲዎች ቢሮዎች የሚከፈቱ ብለዋል። አሁን ባለው ሁኔታ አብዛኛው የፓርቲ አመራሮችና አባላት በስር ላይ በሚ ገኙበትና ቢሮዎቻቸው በዘጉበት ሁኔታ በምርጫ መሳተፍ እጅግ ፈታኝ ብቻ ሳይሆን ከአጃቢነት ያለፈ ፋይዳ አይኖረውም፣ በመስተካከል እንዳለበት ይታመናል ሲሉም ፓርቲዎቹ መግለጫቸው ላይ አስፍረዋል። የግጭት መቆምና የጸጥታ ዋስትና ሌላው በፓርቲዎቹ በቅድመ ሁኔታ የተቀመጠ ጉዳይ ሆኗል። በኦሮሚያ በአማራ በትግራይና በአፋር በሌሎች የሀገሪቱ ክፍሎች እየተካሄዱ ያሉ አውዳሚ ጦርነቶችና ግጭቶች እየተስፋፉና እየከፉ ነው ሲሉ በመግለጫቸው ያመለከቱ ፓርቲዎቹ የእውነታ በአፋጣይ በቋሚነትና በመረጋገጥ መልኩም መቆም አለበት ብለዋል። ሰላም ና ጸጥታ ለማንኛውም አስተማማኝ ምርጫ መሰረት መሆናቸው የጠቀሱት ፓርቲዎች የፖለቲካ ፓርቲዎች ና ጮቻቸው በመላ አገሪቱ በነጻነት ና በደህንነት መንቀሳቀስ እንደሚገባቸውም ጠቁመዋል። እንደ ፖለቲካ ፓርቲዎች ሁሉ መራጮች፣ ገለልተኛ ታዛቢዎች፣ የዲሞክራሲ ተቋማት ና መገናኛ ብዙሃን በነፃነት ና ደህንነታቸው የጠበቀ ሁኔታ መንቀሳቀሳቸው ለምርጫ ታማኝነት፣ ተቀባይነት ና ዲሞክራሲያዊነት ወሳኝ መሆናቸውን አብራርተዋል። ዘጠኝ የፖለቲካ ፓርቲዎች ምርጫ ቦርድን ጨምሮ በቁልፍ የዲሞክራሲ ተቋማት ና ህጎች ላይ ማሻሻያዎች እንዲያደርጉ የመንግስት መዋቅሮች ጋዜጠኛነት እንዲረጋገጥ የፕሬስ ነጻነት እንዲከበር እንዲሁም የሀገር ውስጥና ዓለም አቀፍ የምርጫ ታዛቢዎች በሂደቱ እንዲሳተፉ አስፈላጊ ሁኔታዎች እንዲሟሉ በመግለጫቸው ጠይቀዋል። እነዚህ ሁኔታዎች ሳይሟሉ የሚደረግ ማንኛውም ምርጫ የህዝብ ፍላጎት ከመግለጽ ይልቅ የስሙላ ዲሞክራሲ ማሳያ እንደሚሆን እናምናለን ሲሉም ፓርቲዎቹ በመግለጫቸው አቋማቸውን ግልጽ አድርገዋል። በመግለጫው አጠቃላይ ስማቸው ከሰፈሩ ፓርቲዎች መካከል የኦሮሞ ነጻነት ግንባር ኦነግ፣ የኦሮሞ ፌዴራልስ ኮንግረስ ኦፌኮም፣ አረና ትግራይ ለዲሞክራሲና ለሉዓላዊነት አረና ትግራይ፣ የወላይታ ብሔራዊ ለመጨነቅናቄ ዋብን የመላው ሲዳማ ህዝብ ዲሞክራሲያዊ ድርጅት ፓርቲ እንዲሁም ሌሎች ይገኙበታል። የኢትዮጵያ ህዝባ ቢዮታ ዲሞክራሲ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶደፓ፣ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ ህብር ኢትዮጵያና ባልደራስ ለእውነተኛ ዲሞክራሲ ፓርቲ ባልደራስ በመግለጫው በጋራ ካወጡ ፓርቲዎች ዝርዝር ውስጥ ተካተዋል። በቀይ ባህር ዙሪያ የሚደረጉ ወታደራዊና ፖለቲካዊ እንቅስቃሴዎች ተጠናክረው ቀጥለዋል። በሳውዲ አረቢያ መሪነት በቀይ ባህር ላይ የጋራ ወታደራዊ ልምድ ለማድረግ ግብፅ፣ ሱዳንና ጅቡቲ የመንና ዮርዳኖስ ተዘጋጅተዋል። በሌላ በኩል የግብፅ እንቅስቃሴ በቀጠናው እየሰፋ ያመጣ ሲሆን የውጭ ጉዳይ ሚኒስትሩ ወደ ፖር ሱዳን በማቅናት ያልሲም መልእክት ለአልቡርሃን ማረሳቸው ሰምተዋል። የቀይ ባህር ፖለቲካዊ ውጥረት እየሰፋ መጥቶ በቀጠና ያሉ ሀገራት ወታደራዊ ትብብሮችን በግላጭ ለማድረግ እየተንቀሳቀሱ ይገኛሉ። ሳውዲ አረቢያ የምታዘጋጀውን የተባለውና በቀይ ባህር ላይ የሚካሄደው ወታደራዊ ልምምድ ከሰሞኑ ይጀምራል ተብሏል። ሳውዲ አረቢያ፣ ግብጽ፣ ሱዳን፣ ዮርዳኖስ፣ የመና፣ ጅቡቲ ያካትተው የጋራ ወታደራዊ ልምድ እንደሚካሄድ የግብጽ ባለስልጣናትና ተቋማት ይፋ አድርገዋል። ልምምዱ ሬድ ዌቭ ኤት የተሰኘ ሲሆን ሀገራቱ በቀይ ባህር ላይ ያላቸውን ጥቅም ለማስከበር ወታደራዊ ኃይላቸውን በጋራ የሚዘጋጅበት ሆኗል ተብሏል። ቀጠናው ግጭትን እያስፋፉ ያሉት አሬምሬ ኢትዮጵያና ኤርትራ ያልተካተቱበት ይህ የጋራ ወታደራዊ ልምምድ ሳውዲ አስተባባሪ ስትሆን፣ ግብጽ ዋና ተሳታፊ ሆናለች። ግብጽ በቀጠና ያላትን የበላይነት ለማረጋገጥ ከፍተኛ ጥረት እያደረገች ሲሆን በሶማሊያ በጅቡቲና በሱዳን እንዲሁም በኤርትራ ግብጽ የወታደራዊ እና ፖለቲካዊ ጥምረቷን እያስፋፋችም ትገኛለች። ይህም እንዲህ እንዳለ የግብጽ ውጭ ጉዳይ ሚኒስትር ባረር አብዱላቲ የዚህ ፕሮጀክት አካል የሆነውና ትላንት ህዳር ሁለት ቀን 2018 በፖርት ሱዳን ተገኝተው ከፕሬዚዳንት አልሲ የተላከ መልእክት ለሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር አብዱልፈታ አልቡራን አድርሰዋል ተብሏል። ሚኒስትሩ በፖርት ሱዳን ቆይታቸው ከአልቡራና ከሱዳናቻቸው ሞሆልዲን ሳሌም ጋራ መምከራቸው የተጠቆመ ሲሆን በሱዳን ያለው ወቅታዊ ሁኔታና ከናይል ወንዝ ትብብር ጋር የተያዙ ጉዳዮችም እንደተወያዩ ከግብጽ የመንግስት መረጃ አገልግሎት የተገኘው መረጃ ያሳያል። ከፕሬዚዳንት አብዱል ፈታ አልሲሲ ለአልቡራን የተላከው መልእክት የካይሮን ከሱዳን ጎን መቆም ና ለሱዳን አንድነት መረጋጋት ና ሉዓላዊነት ያላትን ድጋፍ የሚያረጋግጥ ነው ሲል ገልጿል። የግብጽ የውጭ ጉዳይ ሚኒስትር ባወጣው መግለጫ መሰረት ሁለቱ ወገኖች በሱዳን ስላሉ የቅርብ ጊዜ ለውጦች ተወያይተዋል። እንዲሁም የሱዳን ግዛት አንድነትና ብሔራዊ ተቋማትን የመጠበቅ አስፈላጊነት ላይ ተወያይተዋል ብሏ፣ አብደላቲ የግብፅ አቋም የወጣው ከፕሬዚዳንት ሲሲ መመሪያዎች መሆኑና በሁለቱ ሀገራት መካከል ካለው ታሪካዊ ወንድማዊ ግንኙነት የመነጨ ነው ሲሉ መናገራቸውም ተካተዋል። በናይል ተፋሰስ ዙሪያ በተወያዩበት ወቅት የሀገራቱ የዋህደንነትና ትብብር ላይም ትኩረት ማድረጋቸው መረጃ የጠቆመ ሲሆን ሁለቱ ወገኖች የናይል ተፋሰስ ሀገራት እንደመሆናቸው ያላቸውን የተባበረ አቋም በድጋሚ ገልጸዋል ያለው መረጃ። ይህም የጋራ የሆነውን የውሃ ሀብቶቻቸው አጠቃቀም በሚመለከት ዓለም አቀፍ ህጋት ሙሉ በሙሉ በማክበር እናም በናይል ወንዝ ላይ የተናጥል እርምጃዎችን መቃወም አስፈላጊ መሆኑን አጽንኦት ሰጥተዋል፣ ተብሏ ጄኔራል አልቡርሃን የግብፅን ቀጣይነት ያለው ድጋፍ በማድነቅ ለፕሬዚዳንት ሲሲ ምስጋና አቅርበዋል፣ ያለው መረጃውም። እንዲሁም ግብጽ በዘላቂ ቀውስ ወቅት ለሱዳን የምታደርገውን ቀንና ወጥነት ያለው ድጋፍ እንድትቀጥል ሲሉ ማሳሰባቸውም ተዘግቧል። ሁለት መቶ ያህል የሐማስ ተዋጊዎች አሁንም በዋሻ ውስጥ እንደሚገኙና ይህም የጋዛ ተኩስ አቁምን ወደፊት እንዳይራመድ እንቅፋት እንደሆነ ተሰማ። እነዚህ የሐማስ ተዋጊዎች በእስራኤል ቁጥጥር ስር በሚገኘው የራፋ ከተማ ደቡባዊ ክፍል እንደሚገኙም ነው የተሰማው። አሸማጋዮቹ እክል የገጠሙን የጋዛ ተኩስ አቁም ስምነት ወደሚቀጥለው ና የበለጠ ውስብስብ ምዕራፍ ለማራመድ በሚያደርጉት ጥረት አዲስ እንቅፋት እያጋጠማቸው ባለበት በዚህ ወቅት የአሜሪካው ፕሬዚዳንት ዶናልድ ትራምፕ አምባሳደር ና አማች ጃሬድ ኩሽነር ሰኞ እለት ወደ እስራኤል አምርተዋል። የሐማስ ትጥቅ መፍታት የጋዛ መልሶ ግንባታና የወደፊት አስተዳደር እንዲሁም ዓለም አቀፍ የጸጥታ ኃይል ወደ ግዛቱ ማሰማራት ጨምሮ ቁልፍ ነጥቦች አልተፈቱም፣ ይላል ቢቢሲ። ከእስራኤልና ሀማስ ከፍተኛ የሆነ ስምምነት ሊሆን ይችላል የተባለው የውይይት የጊዜ ሰሌዳ እስካሁን አለመኖር ስምምነቱ ወደ ቀጣዩ ደረጃ ሊሸጋገር ይችላል ወደሚል ጥርጣሬም ፈጥሯል። እነዚህ ያልተፈቱ ችግሮች ባሉበት በእስራኤል ቁጥጥር ስር ያለውን አካባቢ የሚያመለክተው ቢጫ መስመር ከሚባለው ደቡባዊ ከተማ በራፋ ዋሻዎች ውስጥ እንዳሉ የሚታመኑ በርካታ ሀማስ ተዋጊዎች ጋር በተያያዘ በቅርቡ ሌላ ፈተና ብቅ ብሏል፣ ይላል ቢቢሲ። ጨምሮም ባለፉ ሳምንት የአሜሪካ ልዩ መልክተኛ ስቲቪት ኮፍ ትጥቃቸውን ለሚፈቱ *ች ይቅርታ ሊሰጥ እንደሚችልና የዋሽንግተን በቀሪ ጋዛ ክፍል ተግባራዊ ለማድረግ ለምትፈልገው ሞዴል ሊሆን እንደሚችል ተናግረዋል። ቁጥሩ በትክክል ባይረጋገጠም ዊትኮፍ ሁለት መቶ ተዋጊዎች አሁኑ ድረስ ዋሻ ውስጥ እንዳሉ ተናግረዋል። እንደ ሚዲያዎች ዘገባ ከሆነ ኩሽነርና የእስራኤል ጠቅላይ ሚኒስትር ቢናም ኔታናሁም ሰኞ ለት በኢየሩሳሌም በተካሄደው ስብሰባ ላይ ጉዳዩም ተያይቶበታል። ቀደም ሲል ተዋጊዎቹ እጅ እንደማይሰጡና እስካሁን ድረስ በእስራኤል ውድቅ ሲደረግ የቆየው ደህንነት የተጠበቀ መንገድ እንዲሰጣቸው ጠይቋል። የእስራኤል መንግስት ቃል አቀባይ ኒታናውና ኩሽነር የተወያዩባቸው ጉዳያቸውን ባለበት ምዕራፍ አንድ የቀሩትን ታጋቾች ለማምጣትና የዚህን እቅድ ምዕራፍ የሆነውን የጋዛ ወደፊት ጣፋንታ ይህም ሀማስን ትጥቅ ማስፈታት፣ ጋዛን ከጦር ኃይሎች ነጻ ማውጣትና ከሀማስ ጋር በጋዛ የወደፊት ጣፋንታ ላይ ምንም አይነት ሚና እንደማይኖረው ማረጋገጥን ያካትታል ተብሏል። የጋዛ ጦርነት ከተቀሰቀሰ ወዲህ ጦርነቱ ቢቆም አሁንም ድረስ ግን በታጣቂዎችና በእስራኤል መንግስት አልፎ አልፎ ተሳትፎ የሚፈጸሙ ጥቃቶችና ጦርነቶች የስምምነቱን መጣስ እያሳዩ ቢቀጥልም አለም ግን ይህም የታየውን ጉዳይ ትልቅ እፎይታ ነው ብሎታል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።